እውነቱን ማውጣት የምትፈልጊ ከሆነ ያለውን ነገር በትንክል ይሻላል። ኤርሚያስ፣ ቆይ ለምንድነው እኔን አይተወኝ? ልጄን ላሳድግበት ይተወኝ። ለምን አይተወኝም? ለምን አይተወኝም? ተውኩት እኮ እኔ። ከዚህ ሁሉ ሸሽቼ አይደል እንዴ ዚህ ገባሁ? ሀገሬ ጽቅ ብዬ እየኖርኩ ነው። ልጄን እያሳደግኩ ነው። ከአምላክ ጋር ከአላህ ጋርም ተጣለሁ፣ ከሰው ጋርም ተጣለሁ፣ ከአይምሮዬ ጋርም ተጣለሁ። ኤርሚያስ፣ ለምን አይተወኝም? እኔን ይተወኝ። ኤርሚያስ፣ እኔም ቤት አድራለሁ፣ አንቺም ቤት ስለምታድሪ ልጁም ስላለ ሌሊት ተነስተሽ ብለሽ ጩኸይ ልጅሽንም አሳምኛት አለ እሺ ብዬ። ከዛስ፣ ብዬ ስለ ተደፍራለች ልጄ እንደፈረ ብለሽ ጩኸይ ልጅሽም እንድትጮ አድርጌ ተቆጥተሽ ተነጋግረሽ ከልጅሽ ጋር ተኛለ። ለዚህ ሁሉ ምክንያት ለዛ ልጅ መታሰር ምክንያት ኤርሚያስ ነው። ነጻ ልውጣ ከአይምሮዬም ከፈጣሪዬም ጋር ልታረቅ፣ ጭንቅላቴም ነጻ ይውጣ። ኤርሚያስ ነው። ኤርሚያስ ማለት የልጁ አጎት ነው የልጁ አጎት ማለት ነው። ነገረኝ ክርስቲያን መምሰል አለብሽ፣ ጥሩ ገንዘብ ነው የምሰጥሽ፣ ምናምን አለኝ። በአንድ የአርባ ሺህ ብር ሲሰጠኝ አለምን የገዛው መሰለኝ። ስምሽን ኤልሳ በይ፣ ሻርብሽን አውልቂ፣ ምናምን አለኝ። በግዴታ ሽብዬ ሻርቤን አውልቄ ለብር ብዬ ሃይማኖቴ ትቼ ተነስቼ ኤልሳ ሆኜ ሄዱ። የሟች ወንድም የታሳሪ አጎት የሁሉ ቀመር

ስለዚህ አሁን የልጅሽ ክብረ ንጽህና እንዳለ ነው። ምንም ነገር ምንም አነካትም፣ ማንም አነካትም። ሰላም እንዴት ናችሁልኝ ውድ የቻናል የቤተሰቦች ልጅ ቻናል አዲሱ ናችሁ እንዳልክባላለሁኝ ሰብስክራይብ እንዲሁም የደወል ምልክቷ መጫናችሁን እንዳትረሱ። ዛሬ እንግዲህ በትናንትናው ቪዲዮ በክፍል ሁለት ተመልሼ መጥቻለሁኝ። ትናንት እንግዲህ እንዳያችሁት የዶክተር ደጀኔን ቁጥር አግኝቼ ነበረ አንድ ማንነቱ እንዲገለጽ የማይፈልግም ሰው ዶክተር ደጀኔ ተዘዋወረበት እየተባለበትንም ሀገር ነግሮን ነበረ። እኛም ያንን ካወቅም በኋላ ወደዛ ለመሄድ አስበን የነበረ ቢሆንም ነገር ግን ስህተት እንደሆነ ሲገባን ሀሳባችንን ልንቀይር ችለናል። ምክንያቱም ያለምንም መረጃና ማስረጃ ዶክተር ደጀኔን ብናገኘው መረጃ ማውጣት ነው የሚሆንብን። ነገር ግን በመረጃና ማስረጃ እሱን ብናገኘው እኛ እሱን የማሳመን እንዲሁም ምንፈልገው መረጃ ካገኘን በኋላ ማስያዝም እንችላለን። ስለዚህ መረጃ ለማግኘት መጀመሪያ ያደረግ ነው ልጄ ተደፍራለች ብላ ክስ ያስገባችውን እናት ነበረ ለማግኘት የሞከረ ነው። ይቺ እናት እንግዲህ የቀድሞ የሟች ባለቤት ነበረች፣ እንዲሁም የባለጉዳያችን የእንጀራ እናት ነበረች። ስሟም ኤልሳ እንደሚባል ሰምተናል። ስለዚህ መረጃ ለማግኘት ማግኘት ያለብን የመጀመሪያ ሰው ቺ ኤልሳ የምትባለው ነች። ምክንያቱም የባለ ጉዳያችን ወንድም ከታሰረ በኋላ ከአካባቢው ጠፍታለች። ያለችበትንም የሚያውቅ አንድ ሰው ሊገኝ አልቻለም ነበረ። ይቺ ልጅ እንግዲህ በውሸት ሰውን የምታሳስረው ምን ጥቅም ለማግኘት ነው ተብሎ ይታሰባል። ለገንዘብ ነው ወይም ደግሞ ንብረት ለመካፈል ነው ተብሎ እንዳይታሰብ ከዛ ቤት ስትወጣ እንደመጣችው በባዶ እጅ ነበረ የወጣችው። ታዲያ ባዶ እጇን ከወጣች ምን ጥቅም ለማግኘት ነው ይህንን ልጅ ያሳሰረችው ተብሎ ይታሰባል። በዚህ መሀል እንግዲህ እዚህ ሴትዮ ጋ የሆነ የተደበቀ ሚስጥር እንዳለ ልንረዳ ችለናል። ምክንያቱም ማንም ማንነ ያለምንም ጥቅም ወይም ምክንያት ማንንም መጉዳት እንደማይፈልግ ግልጽ ነው። ስለዚህ እዚህ ሴትዮ ጋር የሆነ ሚስጥር እንዳለ ከተገነዘብን በኋላ እችን ሴትዮ ለማግኘት ነበረ የሞከር ነው። ስለዚህ እሷን ለማግኘት ስልክ ቁጥሯን ከባለ ጉዳያችን ላይ ተቀብለን ወደ እሷ ጋር ደውለን ነበረ። ነገር ግን ስልኳን ሊሰራ አልቻለም ነበረ። ከዚህ ቀደምም ባለ ጉዳያችን ስልኳን ስትሰጠን እንደማይሰራ ነግራን ነበረ። ምክንያቱም እሷም ከዚህ ቀደም እሷን ለማግኘት በጣም ብዙ ርቀቶችን ሄዳ ነበረ። ስለዚህ ማድረግ ያለብን አንድ አማራጭ ስላለ ፍቃዳችን ይዘን ወደ ቴሌ ነበረ ይሄድ ነው። እዛም ከሄድን በኋላ ያ ቁጥር በማን ስም ነው እየተከፈተው የሚለውን ነገር ነበረ ማጣራት የጀመር ነው። ያ ስልክ ቁጥር እንግዲህ ሶፊያ አህመድ በሚል ስም ነበረ የተከፈተው። እዛ ላይ እንግዲህ ፎቶዋም፣ አድራሻዋም ሁሉም ነገር ነበረና ያንን የእሷን ማስረጃ ከቴሌ ተቀብለን ነበረ ይሄድ ነው። ፎቶንም እንግዲህ ልክ እንዳገኘን ወደ ባለጉዳያችን ጋር ልከን ነበረ። ባለጉዳያችንን ፎቶውን ካየች በኋላ አው ራሷ ነች፣ እቺ ነች ኤልሳ የምትባለው ነገር ግን ሶፊያ አህመድ የሚባለው ስም የእሷ እንዳልሆነ ነበረ የነገረችን። ይህንን እንግዲህ ከሰማን በኋላ ትልቅ ጥርጥር ውስጥ እንድንገባ ነበር ያደረገችን። ምክንያቱም ይች ልጅ ከዚህ ቀደም በዚህ ቤተሰብ ትልቅ በደል ደርሶባት ቤተሰቡን ለመበቀል የሄደችበት መንገድ ነው ብለንም እንድናስብ ነበር ያደረገን። ምክንያቱም ሰው እንዴት ሃይማኖቱንም ስሙንም ቀይሮ ይሄን ያል ርቀት ሊሄድ ይችላል? ለዛውም ለክፋት። ለማንኛውም ሲም ካርዱ የወጣበት መታወቂያ ላይ የዚህ ሴትዮ አድራሻ ስላለን እሷ ትኖርበታለች ብለን ወዳሰንበት አካባቢ ነበር ሄድ ነው፣ በመታወቂያ አድራሻ መሰረት። እዛም ከሄድን በኋላ እንግዲህ ፎቶ ስለነበረን መንገድ ላይ ምናልባት የሚያውቃት ሰው ካለ ብለን ፎቶ እያሳየን እየጠየቅናቸው ነበረ። በመጨረሻም አንድ ሰው እንደሚያውቃትና ሻይ ቡና እንደምትሰራ ነበረ የነገረን። እኛም እንግዲህ ከሱ መረጃውን ከወሰድን በኋላ ልጅቷ ትኖርበታለች ተብሎ ወደ ተነገረን ቦታ ነበር ነው። እዛም ከሄድን በኋላ ልጅቷን አግኝተናታል። እስከ መጨረሻው ድረስ አብራችሁን ቆዩ። ፒስ ሰላሙ፣ እንዴት ነው ቡና ሰፈሩ ገና ነው? እንደው ቆይ ስሚ ቆይ፣ ምታጫውሽኝ ምን ነገር አለ እዚህ ጋር ተቀመጪኝ። ማለት እሺ ሰፈር ነው? ሰፈር አይደለም። አሁን በቅርብ ነው የገባሁት። ከዚህ ቀደም ሌላ ሀገር ነበር ስኖ የነበረው እና በቅርብ ነው ወደዚህ ለስራ የመጣ ነው። ከዚህ ቀደም እዚህ እኮ መጥቻለሁ። ከአንድ ዓመት ምናምን በፊት መጥቻለሁ። አልነበርሽም፣ እዚህ አልነበርሽም። ሌላ ሀገር ነበር። በሰላም ነው? በስራ ጉዳይ በስራ ነው እና ስራ ቆንጆ ነው። ምን እዛውም? ለዚህ ስራ ነው የሄድሽው? ሌላ ነው አሪፍ ስራ ነበረ። ታዲያ ለምን በዛው አልቀጠልሽም? ምነው ብዙ ጥያቄ አበዛብኝ። ኖ አይደለም፣ እንደዚህ እኛ ኤኒጂ ውስጥ ነው የምንሰራው እና እንደዚህ የዞር ስራዎች የምንሰራው እና የሆነ ሰራተኛ ያስፈልገን ነበር፣ ሴት። ለዛስ ዝም ብለሽ እኮ አንቺ ባትሆኝ እንኳን ሌላ ሰው በመፈለግ ምናምን አታግዥኝ ነው። ችግር የለም፣ አገዛለሁ። ለምን አላገዘም? ራሴ ስ ብሰራው እንዴት አልሰራም? ጥሩ ስራ ከሆነ ከዚህ የተሻለ ከሆነ ይህ አሪፍ ስራ ነው። እውነት ለመናገር አሪፍ ገንዘብም አሪፍ ገቢ የሚያስገኝ ሰላም ነው። አሪፍ ገቢ የሚያስገኝም ስራ ነው እና መስራት ከቻል ከአንቺ ጋር ብንሰራ እንደው አሪፍ ነው። አረ ጥሩ ጥሩ ከሆነማ፣ የሚቀየር ነው። ይኸውልሽ ታዲያ ዛሬ ነው አሁን ስለ ስራው ማውራት ያለብን። ይሄ ረጅም ማብራሪያ ምናምን ስለሚፈልግ ለም የሆነ ቦታ ቁጭ። ለምን ማብራራት ታዲያ? አስቸኳይ ነው በጣም እንደዚህ አስፈላጊ ነው። አስቸኳይ ነው። በአንድ ቀን ነገ ነው ስራውን መጀመር ያለብሽ ያለብኝ። ስለዚህ ዛሬ የግድ አውርተን ጨርሰን ነገ ስራ ብጀምር ያሻለ። እሺ፣ ስለዚህ የት እንገናኝ? እዛኛው ካፌ እንገናኝ እንደ ችግር የለም። ችግር የለም። ልጅችን አስጠብቄ። አለ የሚጠብቅልሽ ሰው አለች? አለች ጓደኛዬም አለች እዚ ከጎን የሚሰሩም ችግር የለም፣ ይጠብቃል። ለዛ ከሆነ በቃ ዛ ሰላም ነው። ቡናዋ ቆንጆ ነው አደለም? የረጅም ጊዜ ደንበኛዋ ነው። ስንት ነው? እዛ ልስጥሽ ወይስ አያብር ነው? ዝርዝር አላያስኩትም። እዛ በቃ ስመጣ መጣሽ ፊል እዛ ጋር ፀሐይ ስላለ እኔም ስራ ቦታ ለማየት እንዲያመችኝ ፊት ለፊቱ ይሻል ነበር። ወደ ውስጥ ገባክ።

ቅድም አጠገቤ ያለው ልጅ እየጠየኩ ነበር እና ቡናሽ አሪፍ እንደሆነ ነበር እየተነገረኝ። ደግሞ ምሳ ከበላሁትም በኋላ አሪፍ ቡና የቱበር የማገኘው ይህ ስታይታል የሶፊያ ቡና አሪፍ ነው ምናም ነበር ያለ እና ብዙ ሰዎች ያቁሻል ያቁኛል። አሪፍ ቡና ነው፣ አሪፍ ቆንጆ ቡና ነው የሚሰራው። ያው ገበያው ቀዘቀዘ እንጂ አሁን ላይ ሰው የለም እንጂ አሪፍ ቡና ነው እኔም ደግሞ ሄድ መጣ ሄድ መጣ እያልኩኝ ነው። አሁን ነው ጠንክሬ ትንሽ የቆየሁት እንጂ ሌላ ቦታ እየሄድኩኝ የመጣው ስለነበረ ቦታው እየተረሳ ቆየ እንጂ ከዚህ ቀደም በጣም ብዙ ነበኛ ነበረኛ። በጣም ከአመት በፊት በወጣሽበት ነው እንደዚህ ደግሞሽ ያጣሽ። አሁን እኮ የእኛ ሰው ምንድን ነው፣ የሆነች ቦታ ይገባና ከዛ በኋላ እዛ ቦታ ከለመደ በኋላ ደግሞ ድጋሚ ያ ሰው በሆነ አጋጣሚ ስራውን ባያቆም በሁለት ቀን ውስጥ ሌላ ቦታ ይለምዳል። እንደዚህ አይነት ነገር ነው ያለው። ሄጄም ቆየው ረጅም ጊዜ ቆየት ብዬ እኔ አመት ከሶስት ወር ምናምን በኋላ መልሽ የመጣው እየርኩ እየመጣው ነው። የሆነ ጊዜ ትመጫለች፣ አንድ ጊዜም እንደዚህ ትንሽ ታሪኮ አወጣ ትላለች። ቆየት ይላል እንጂ ብዙ ጊዜ ጄ የቆየችም የመጣውበትም ጊዜ አለ። ህይወት ያው ለማስተካከል ወደዚህ ወደዛ ትላለ። በዛ ኬዝ ነው። ከዚህ ቀደም ሌላ ስራ ምናምን ሞክረች ታውቂያለሽ? አይ ሌላ ስራ አልሞክር። ሌላ ስራ ሞክር? አዎ ግን የሆነ ቦታ ለስራ ብዬ የሆነ ጊዜ የሆነ ሀገር ሄጄ ነበር ግን አልተሳካልኝም። አልተሳካልሽም። አልተሳካልሽም። ሌላ ከዚህ የተሻለ ስራ ፈለግሽ ማለት ነው? አዎ የተሻለ ለማድረግ ቤተሰብ ምናምን እንዴት ነው? ከማን ጋር ነው የምትኖሪ? ልጅ አለችኝ። እና እኔ የምልሽ እኔ የምሰራው ምንድን ነው፣ ኤንጂኦ ላይ ነው ብዬሻለሁ። እንደዚህ በየሀገሩ ሄድኩኝ። አሁን ለዛ ነው ከማን ጋር ነው የምትኖሪው የጠየቅኩሽ ሁላ ከልጅሽ ጋር ከሆነ ከባለቤትሽ ጋር ሊ አይ፣ ባለቤቴ ጋር ከተለያየን ቆየ በጣም ረጅም አመት፣ ልጅም ብቻዬን ያሳደግኩት ስለዚህ፣ ከእሱ ጋር አይደለም እየኖርሽ ያለች። ምን እናደረጋለን መሰለች። አሁን ይሄው ምሰራው ኤንጂኦ ውስጥ ነው የምሰራው። ይሻለው በየሀገሩ እየዞር ነው የምንሰራው የምንሰራው ስራ ሰው የተለያዩ ሰዎችን እያገኙ፣ እኔ አሁን ምንድነው ለእኔ ስራ የትኛውም ስራ ገንዘብ ካመጣልኝ የፕሮጀክት ስራ ነው። ገብቶሻል? አሁን ላይ እኔ ብዙ ነገሮችን በገንዘብ ምክንያት ስላጣሁት ህሊና ምናምን የሚባሉ ነገሮችን አልሰማቸውም። ምክንያቱም ህሊና አይደለም የሚያኖረኝ ገንዘብ ነው። ገብቶሻል? ስለዚህ ገንዘብ ለማግኘት የትኛውን ነገር ከማድረግ ወደኋላ አለ ጠባሽ ሰው ሁሉ የኔን አስተሳሰብ እንዲይዝ ነው የምፈልገው። ለምሳሌ አንቺ የኔን አስተሳሰብ ይዘሽ እንድትሰሪ ነው የምፈልገው። ምክንያቱም ህሊና ምናምን እያለ የሚያስብ ስለሰው የሚጨነቅ ሰው ምን ይልኛል ብሎ የሚያወራ ሰው ለኔ ይህንን ህይወት ያሸንፋል ብዬ አላስብም። እኔ አሁን ላይ አልፈልግም ህሊናዬን የሚሸጥ ነገር አሁን ከህሊናዬ የሚያስወጣኝን ነገር አልፈልግም። ለምን አይ ብዙ ከዚህ በፊት ብዙ የገጠሙ ነገር ስላሉ ብዙ ማውራት አልፈልግም እና ለዛ ህሊናዬን ሽጬ የማደርገው የማገኘው ገንዘብ ይቅርብኝ። አይ ይቅርብኝ፣ የስራ ይኸውልሽ ምን መሰለሽ፣ አሁን ይኸውልሽ እንደዚህ ማሰብ ያለብሽ ስለሽ እኔ አሁን እዚህ ጋር ቅለል ያልኩት ሰው ስለሆንኩኝ ነው። ነገሮችን ቅለል አድርጌ የማወራው እና በክፋት እንዳትወስድብኝ እሺ። ምንድን ነው ዛሬ ሻይ ቡና እየሰራሽ ነገም ሻይ ቡና እየሰራሽ ከነገ ወዲያ እንደዛ እንደዛ እያለሽ የምትቀጥይ ከሆነ እንደዚህ ሰርክል ነው የምትኖሪ። ገባሽ? ስለዚህ በመሀል የሆነ አጋጣሚ ከመጣ አጋጣሚዎችን ማትጠቀሚ ከሆነ ይቆጭሻል። ለምን ካለፈ በኋላ ማለት ነው። ስለዚህ የሚመጣሽን አጋጣሚ የትኛውም ነገር የትኛውም ይት ይቅርብኝ፣ ከዚህ በፊትም የሆነ ሰው እንደዚህ ብሎ የአይምሮ ህመምተኛ አድርጎኛል፣ ጭንቅላቴ በደንብ እንዳያስብ አድርጎኛል። የማየውን ነገር ስለ ስለከተተኝ አይ፣ አልፈልግም አሁን እኔ ስለጠየቅኩሽ ነው ወይስ ምንድን ነው ነገሩ? አይ ከዚህ በፊትም በእንደዚህ አይነት ኬዝ ብዙ ነገር ደርሶብኛል። ስራዬን እኮ ግን አልነገርኩሽም እ ስለምን እንደምንሰራ አልነገርኩሽም። ግን እዚህ ጋር እንድትዘጋጅ ቀድመሽ ራስሽን እንድታሳምኝ ምን አይነት ሰው ነሽ የሚለውን ነገር ለማወቅ ነው። ስራውን ሳልነግርሽ ገና ስለ ስራው ሳላብራራ አንቺ መስራት እንደማትፈልጊ ነው የምትነግሪው። ስራው ምንድን ነው መጀመሪያ? አንቺ አሁን እንደዚህ አይነት ሰው መሆን አለብሽ ብዬሽ ነው እኔ ይሄንን ነገር እየነገርኩሽ ያለው። ለምሳሌ የኔን የህይወት ፕሪንስፕል አንቺ የምትጠቀሚው ከሆነ እንደኔ እኔ ስኬታማ ከሆንኩት አንቺም እንደኔ ስኬታማ ልትሆኚ ትችያለሽ። ገብቶሻል? ለዛ ነው አሁን እንደዚህ እያልኩሽ ያለሁት። ተግባባን? ስለዚህ ስለ ስራው መስራት እንችላለን። እሺ፣ ወይዘሮ ኤልሳ የምትባል ልጅ ታውቂያለሽ? ኤልሳ ማን ላካክ የላከ ሰው አለ እኔ ጋር። አቶ ኤርሚያስ ነው የላከ። አቶ ኤርሚያስ አይደለም፣ እኔ እራሴ ነኝ እዚህ የመጣሁት። ማን አንተ? አንተ ማን አንተ? ንገረኝ። ማንነትን ኤልሳን የሚለውን ስሜን የሚያውቁ የተወሰኑ ሰዎች ብቻ ነበሩ። አቶ ኤርሚያስ ነው የላከ። ለምን አይተወኝም? እሱ ሰውዬ እንድኖር ለምን አያደርገኝም? ማነው አቶ ኤርሚያስ? ተወኝ ብያለሁ። በቃ ስለሱ ጉዳይ አናውራ። ኤርሚያስንም ተወኝ ብላው ተወኝ ተወኝ ብለሃለች፣ በለው መልእክቴን አድርስ። አልገባኝም። ኤርሚያስ ማን ነው? ኬን የመጣ አንተ፣ ኬን የመጣ አሁን? እዚህ ጋር አንቺ ህሊናሽን መሸጥ እንደማትፈልጊ ህሊናሽን የሚጎዳ ነገር ማድረግ እንደማትፈልጊ ነው አረኝ ነገር። ስለዚህ አሁን የህሊና ሸክም የሚሆን ነገር ነው አንቺ አድርገሽ የመጣሽው። በውሸት የሰው ሰው አሳስረሽ፣ የሞት ልጅ አሳስረሽ ወደዚህ መጣሽ፣ የራስሽን ህይወት እያስቀጠልሽ ነው። ስለዚህ መጥፎ ነገር እንደማያደርግና መጥፎ ነገር እንደማይሰራ ሰው አትወ ገብቶሻል? አሁን አሁን ምን፣ እዛ ጋ ሰው ካለበት ቦታ ነጥዬ ለዚህ ያመጣሁሽ ነገሮችን በሚስጥር እንድናወራ ስለፈለኩኝ ገብቶሻል? ስለዚህ እዛ ጋር ብንሆን ይህን ነገር ሌላ ሰው ቢሰማ የሌላ ሰው ጆሮ ውስጥ ቢገባ ነገር በአንቺ ህይወት ውስጥ ምን እንደሚፈጠር ግልጽ ነው። አንተ ከኤርሚያስ ነው የተላከው? የጋ ካለ ኤርሚያስ? እሺ ኤርሚያስ የሚባለው ሰው ነገር መጀመሪያ አንተ የጋ ካለ? እሺ ማነከ? ኤርሚያስ ካላከ ማነከ? ይኸውልሽ እኔ ነገሮችን እያጣራሁኝ ቀስ በቀስ እየሄድኩኝ ነው። ስለዚህ አሁን አንቺ ጋር የሆነ ሚስጥር እንዳለ ስላወኩኝ ወደ አንቺ ጋር የመጣሁት ከዚህ ቀደም አንቺ ካሳሰርሻቸው ኋላ ለምንድን ነው ያሳሰርሻቸው? ምንስ ጥቅም ልታገኝ ነው? ይህን ልጅ አሳስረሽ ይህን ልጅ እዛ እስር ቤት ጥለሽ ወደዚህ የመጣሽው። ስለዚህ አንቺ ጋር የሆነ ነገር እንዳለ ስለምንሄድ ስለ እሱ ጉዳይ አታውራም። ይኸው በሽተኛ በልጅነት የአእምሮ በሽተኛ ሆኛለሁ። ጭንቀታለ ነገር ነገር ሰላም የለኝም። ይኸውልሽ አሁን እኔ ወደ ትክክለኛ ስራዬ ስመጣ ነገሮችን አሁን እዚህ ጋር እያጣራሁት ነው። አጣርቼ ከጨረስኩ በኋላ ግን እዚህ እውነት ላይ መድረስ እችላለሁ። አንቺን ከማግኘት በፊት በጣም ብዙ እርምጃዎችን እጫለ ነው። አሁን ያለውን እዛ ታስሮ ያለው ልጅ በውሸት በአንቺ ምክንያት ታስሮ ያለው ልጅ ተፈቶ ፍትህ እንዲያገኝ የምትፈልግ ከሆነ ያለውን ነገር ንገሪ። አንቺም ነገ የራስሽን ህይወት በሰላም መኖር ትጀምሪያለሽ። ነገር ግን አሁን እዚህ አንቺ በውስጥሽ ይዘሽ ይሄ ልጅ እናትም አባትም የለውም፣ አይደለም እናትም አባትም የለውም። ስለዚህ የሚጠይቀው ጠያቂ የሌለ ልጅ አሁን ላይ እስር ቤት ውስጥ እየታሸነ ያለው። ስለዚህ አሁን ያ እንዲሆን የማትፈልግ ከሆነና እውነቱን ማውጣት የምትፈልጊ ከሆነ ያለውን ነገር ብትነግሪኝ ይሻላል። ኤርሚያስ ቆይ ለምንድነው እኔንም አይተወኝ? ልጄን ላሳድግበት ይተወኝ። ለምን አይተወኝም? ለምን አይተወኝም? ተውኩት እኮ እኔ ከዚህ ሁሉ ሸሽቼ አይደል እንደዚህ ገባው ሀገሬ ጽቅ ብዬ እየኖርኩ ነው። ልጄን እያሳደግኩ ነው። ከአምላኬ ጋር ከአላህ ጋርም ተጣለው፣ ከሰው ጋርም ተጣለው፣ ከአእምሮዬ ጋርም ተጣለው። ኤርሚያስ ለምን አይተወኝም? እኔን ይተወኝ። ኤርሚያስ ኤርሚያስ ማለት ይኸውልሽ እኔ አሁን እኮ አንቺን ላግዝሽ እንጂ የመጣሁት አንቺንና ያንን ቤተሰብ ላግዝ ነው የመጣሁት እንጂ ይሄ ኤርሚያስ የሚባለውን ሰው ሊደግፍ አይደለም። አሁን ግልጽ ለማድረግ ያክል ግልጽ ለማድረግ ያክል እኔ አውቀዋለሁ ኤርሚያስን ለምሳሌ አሁን ግን ካንቺ አንደበት መስማት ስለፈለኩ ይሄ ኤርሚያስ የሚባለው ሰው ማን ነው ይጥይቁሻለሁ። ስለዚህ ነገር ይሄ ኤርሚያስ ማን ነው? ወይ ኤርሚያስ ኤርሚያስ የማያመጣብኝ ጣጣ የለም። ኤርሚያስ ከኔ ሕይወት አይወጣም። ኤርሚያስ ኤርሚያስ ስሞትም ኤርሚያስ እያልኩ ነው የምሞተው። በኤርሚያስ ያላየውት ያላየውት ጣጣ የለም ያልገባው በጉድ የለም። ለዚህ ሁሉ ምክንያት፣ ለዛ ልጅ መታሰር ምክንያት ኤርሚያስ ኤርሚያስ። ማለት ነፃ ልውጣ፣ ከአይምሮዬም ከፈጣሪዬም ጋር ልታረቅ፣ ጭንቅላቴም ነፃ ልውጣ። ኤርሚያስ ማለት የልጅ አጎት ነው የልጁ አጎት ማለት ነው፣ የሟች ወንድም የሟች ወንድም የታሳሪ አጎት የሁሉ ቀመር የሁሉ ነገር በኤርሚያ የሆነ ነገር። አንቺ እዛ ይቱ ስትገቢ ኤልሳ ነበር ስምሽ፣ ኤልሳ ብሎ ኤልሳ አንዴት ልትባይ ይችላልሽ። መጣ የሻይ ቡና ደንበኛ የኔ ቁንጆ ነው። አዎ ባለሀብት ነኝ ሆቴል አለኝ ምናምን ብሎ ነገረኝ። እንደዚህ አለኝ፣ ከወንድሜ ጋር ነው የምሰራው ወንድሜ ሚስቱ ሞታበት የማይሆን ሁኔታ ውስጥ ነው ብሎ ነገረኝ። ህይወቴን በሰዓቱ ጥሩ ሁኔታ ላይ አልነበርኩም። ሻይ ቡናሁም እየሰራው ልጄ ጋርም ሆነ እንዲህ ከምትሰቃይ እንዲህ እንዲህ ብሎ ሀሳቡን ነገረኝ። እሺ ብዬ ተነስቼ ለልጄም ጥሩ ህይወት ካላት አልኩኝ እና ልጄን እህቴ ጋር አስቀምጪ እኔ በማገኘው ገንዘብ እልክልሻለሁ፣ ሄጃ አይቼ ልምጣ ብዬ ተነስቼ ሄድኩ። ኤርሚያስ ጋር ሄድን አስተዋወቀኝ። ወንድሙ እንደዛ ላይ ያለ እያለ ህይወት ቀጠለ። ወንድሙ ጋር ወስዶ ስንሂድ ነገረኝ። ክርስቲያን መምሰል አለብሽ፣ ጥሩ ገንዘብ ነው የምሰጥሽ ምናምን አለኝ። በአንዴ አርባ ሺህ ብር ሲሰጠኝ አለምን የገዛው መሰለኝ ገንዘቡ ብዙ መስሎ ታየኝ። አይቼ ስለማላቅ አርባ ሺህ ብር እንደዚህ ተሰጥቶኝ ስለማላቅ ወሰርኩኝ። ሄድን ና ኤርሚያስ ተያይዘን፣ ከዛ ስምሽ ኤልሳ ነው አለኝ። ስምሽን ኤልሳ በይ በይ፣ ሻርብሽን አውልቂ ምናምን አለኝ በግዴታ ሽብዬ ሻርቤና አውልቄ ለብር ብዬ ሃይማኖት ትቼ ተነስቼ ኤልሳ ሆኜ ሄዱ። እዛ ከሄድ ኋላ ከሄድሽ ምንድ ታዲያ ምንድን ነው የገጠመሽ? በዛ ቤተሰብ ውስጥ አንቺ ላይ የደረሰብሽ በደል አለ? በፍጹም ምንም። እዛ ቤት ውስጥ አንቺ ከገባሽ ኋላ ምንድን ነው ያለው ነገር? እዛ ቤት ውስጥ ሲካሄድ የነበረው ነገር ምንድን ነው? ምንም። ያቶ ኤርሚያስ ወንድም በጣም መልካም ሩሩ ጥሩ ሰውዬ ናቸው በጣም ግን በሚስታቸው መሞት ምክንያት ይጠጣሉ፣ ይሰክራሉ፣ ሌላ ነገሮች ይጠቀማሉ። በመርፌ የሚወስዱት ነገር አለ። እንደዚህ አድርገው ከተው እኔ ስሙንም ብዙም እንደዚህ አላውቅም። አሽሽ ነገር ይወስዳሉ ምናምን። በቃ ሚስታቸውን ነው እያሰቡ የነበሩት። ራሳቸውን አውቀው መልካም ሆነው ሳይጠጡ ያንን ነገር ሳይጠቀሙ በፊት ከማድረጋቸው በፊት ለእኔ መልካም ነገርን ነበር የሚያወሩኝ ልጆች እንዳላቸው ዩኒቨርሲቲ እንዳሉ ወንዶቹ ዩኒቨርሲቲ፣ ሴቷም እዚህ እንዳለች ቀጥሩ ኑሮ የልጆቹን እናት እንደሚወድ ለእኔም እኔም ልጅ እንዳለ የነገርኳቸው ምናምን ችግር የለምን ብዙ ነገር አደርግልሻለሁ ብለው ጥሩ ነገር ተንከባክበው እንደ ልጃቸው እንደ ሚስት ሳይሆን እንደ ልጅ እኔን ተንከባክበው እያኖሩ ለልጄም በአግባቡ የምልከውን ገንዘብ እየላኩኝ እያለ በቃ እሳቸው ህይወታቸው አለፈ። ስለዚህ አሁን የአንቺ ልጅ ስትገቢ ወደዚያ ቤት ስትሄጂ ወደ ማዎች ቤት ስትገቢ ልጅሽን ይዘሽው አልሄድኩም። ከዛ ከኋላ ነው ልጅሽን ወደዛ ይዘሽልሽ። አዎ ሞቱ እሳቸው። ከዛ ሲሞቱ በቃ መልካምነታቸውም ጥሩ ስለነበር እኔ ከልጆቻቸውም ላይ ካለው ሀብትም ላይ ከምንም ላይ አልፈልግም ብዬ በቃ ምንም ነገር ያደረጉልኝ በቂ ነው አልኩኝና ተመልሼ ወደዚህ መጣሁ። አደለም፣ አሁን እዚህ ጋር አንድ ያልገባኝ ነገር አለ ያቺ ልጅ አይደለች ተደፍራለች እየተባለችው የአንቺ ልጅ ማለት ነው? ቤት በኩል ነው ታዲያ አንቺ፣ ወደዛ ይዘሽ ካልሽ ቤት በኩል ነው የተደፍራለች። ተመልሼ ወደ ሀገሬ የመጣው ወደ ወደ ስፍራ የመጣው እና መጥቼ እያለ በቃ አቶ ኤርሚያስ ተመልሰው መጡ። አቶ ኤርሚያስ ተመልሰው መጡና እንዴት አንቺ ያንን ሁሉ ጥለሽ ትመጫለሽ ምናምን የእሳቸው ወንድ ልጅ መቶ እንደዚህ ይሆኑ እንዲሆኑ እንዲሆኑ ልጅሽን ይዘሽ አሁን መልሰሽ መንገድ ላይ ቁጭ ብለሽ ሻይ ቡና እች የደረሰች ልጅ ይዘሽ ከምትሆኝ ከዛ ካለው ሀብት ላይ የሆነ ነገር አድርገን ብለው በቃ ሰይጣናዊ ንግግሮችን ወደ ጭንቅላት ያመጡብኝ እና ልጄን ይዤ ተመልሼ ሄድኩ። እንደዚህ ይሆናል ብዬ እንደዚህ በደንብ ይከራል ብዬ ሳይሆን በቃ ትንሽ አስፈራርቼ ገንዘቡን በቃ ብዙ ገንዘብ ማግኘት የገንዘብ ፍቅር ብዙ ገንዘብ ማግኘት ፈለገና ውስጤ ልጄን ይዣት ሄድኩ፣ አብረን ሄድን። ሚማለከዛ አቶ ኤርሚያስ ተነስተሽ፣ እሳቸውም ቤት አደሩ አንዱ ከዩኒቨርሲቲ ወጥቶ፣ የሟዋሽ ልጅ ከአቶ ኤርሚያስ ጋር ሆቴሉን እየሰራ ያለው ልጅ ሆቴሉን እያስተዳደሩ ከአቶ ኤርሚያስ ጋር ነው የሚሰራው። ይኸው የኔንም ስራ እንደዚህ ሊያደርግ ነው። አንችን እኔ እረዳሻለሁ ብዬ ወንድሜ ቃል አስገብቶኝ ነበር። በሞት ምችል ልጅ አትተዋት ብሎ ቃል አስገብቶኛል። አንቺንም እንዳረዳሽ ይሄው ይሄ ልጅ መጥቶ እንደዚህ ያደረገ ነው። ዛሬ ቤት እናድራለን። እኔም ቤት አድራለሁ አንቺም ቤት ስለምታድሪ ልጁም ስላለ ለሌት ተነስተሽ ብለሽ ጩሂ፣ ልጅሽንም አሳምኛት አለ። እሺ ብዬ ከዛስ ብዬ ስለው ተደፍራለች፣ ልጄን ደፈረ ብለሽ ጩሂ ልጅሽም እንድትጮ አድርጌ ተቆጥተሽ ተነጋግረሽ ከልጅሽ ጋር ተኛል። እሽ ብዬ ለሊት ላይ ተነስቼ። አንቺ በአንድ ጊዜ ነው እየተስማማሽ ነው ማለት ነው? አዎ እሳቸው የሆነ ጠቀም ያለ ገንዘብ እንደሚሰጡ ይነግረኛል። ያ ህይወቴን የሚቀይር ገንዘብ ማለት ነው። በቃ ከዚህ በኋላ ህይወቴን ቀይሬ ከልጄ ጋር የምኖርበትን ችግር የለውም። ከዛ በኋላ ልጁን እኔ የወንድሜ ልጅ ነው፣ ክፉ ነገር ላይ ክፉ ደረጃ አላደርሰውም። ብቻ አስፈራርተሽ ያንንም እኔ ሚያን ነገር ከወሰድን በኋላ ይፈታል እንጂ ይህን ያህል ይፈረዳል ብዬ ምን ያህል አላሰብኩም። አቶ ኤርሚያስም ያለኝ ይህንን ነው። ለሌት ተነስቼን ጨውኩኝ አቶ ኤርሚያስን ተነሰው ተባለ። ሰራተኞችም ነበሩ ቤት ውስጥ ደፍሯታል ምናምን ተባለ። ልጄን አፋፍሰው አቶ ኤርሚያስ እና ጓደኛው ምናምን ዘበኛው ምናምን ሆኖ ወደ ሆስፒታል ሄሉ። እኛ ቤት ውስጥ ስንጫጫ፣ ከዛን ከመንደሩ ሰዎችም መጡ። ልጁ ተይዞ ወደ ጣቢያ ሄደ። አቶ እድሚያስ ራሳቸው ወረቀት አመጡ። ምን አመጡ? ለእኔ ሀያ ሺህ ብር ሰጠኝና አገረሽ ሄደሽ ጠብቂኝ፣ ተመለስሽ እዛ ሄደሽ ጠብቂኝ። ከዛ በኋላ እኔ ስጠራሽ ትመጫለሽ። ነገሩ እስኪረጋጋ ከዛ በኋላ አደርግልሻለሁ፣ የምትፈልጊውን ነገር ሰጥሻለሁ ብሎ ሸኘኝ። መጣሁ። መጥቼ ምን እንደሚያሟልቶ ሄድን ለፍርድ ቤት ቀጠሩ ተጠራሽ በይ እንደተባለን አይኔ በቃ አይ አልፈልግም፣ አይ ጭንቅላቴና ምንም ስል በልጄ ማስፈራራ ጀምር። ምን እያለ ምን ያስፈራራሽ? ልጅሽ ሳትደፈር ነው አይደለ? ተደፍራለች ብለሽ ውው ብለሽ የጨውሽ የምር ነው። ማስደፍራትም መመገላት አንችልም የምገልሽም። ይህን ያለው የበዋች ወንድም አቶ ኤርሚያስ ነው። አዎ አቶ ኤርሚያስ ትምህርት ቤት ልጄ ሄዳ ስትመጣ ምልክት ይልክብኛል በልጄ ላይ ከትምህርት በር ላይ ቆመው ወንዶች ይሄን ለእናትሽ ስቻት እያሉ ወረቀት የለም። ይሄው ልጅሽ አጠገብ ነኝ እያለ ሲያስፈራራኝ እኔ የወለድኳት ያስራ ምናምን አመት ልጅ እኔ ያስራ የዛኔ እነሱ ጋር ሴት አስራ ሶስት አመቷ ነው። ልጅ ተደፍራብኝ ጉድ ከመሆን ብዬ እሺ ብዬ መተን እኔና ልጄ መሰከርን ሌላ ሌላ አንድ ሴትም አምጥቱ እሷም ነበረች የቤቱ ሰራተኛ አለ አይቻት አላውቃትን ሲል አብረው መሰከርን። ከዛ ልጁ ላይ እኔ ከመጣው ከስንት ጊዜ በኋላ ተፈርዶበታል አስራ ስምንት አመት ሲባል በቃ ከዛን አቶ ኤርሚያስ የሚባል ሰውዬ ጠፋ ጠፋ። ምን ብዬ ወደሱ ሊድ ወደሱ ሱ አንዴ ደወልኩኝ እኔ ወደ አቶ ኤርሚያስ ጋር በውሸት ተደፍሬያለሁ ብለሽ ሰው ማሳሰርሽን ትረስ ያለሽ ትዘነጊያለሽ፣ እንዳላሳስርሽ አንቺም ወንጀለኛ ነሽ እንደዚህ አለች። ይሄን አቶ ኤርሚያስ አቶ ኤርሚያስ ሲያስፈራራኝ ወንጀለኛ ነኝ ብዬ ፈርቼ ራሴ ማለት ነው ዝቅ ብዬ፣ ይኸው እዚህ ነው የምኖረው። ነው ለዛ ነው ብዙ ነገር ማውራት ማልፈልገው። ብዙ በደል፣ ብዙ ጸጸት አለብኝ። ስለዚህ አሁን ይሄ ልጅ እንዲፈታ እንዲፈታ ትፈልጊያለሽ አንቺ? እኔ ፈልጋለሁ፣ ግን ይሄን ሁሉ ነገር ነገርኩ እኔ ላይ ምንም አይነት ችግር አይመጣብኝም? ማ የደረሰሽ ልጅ አለችብኝ፣ እባክህ እኔ ችግር ሆነ የለው አንቺ የሚያስፈልገው መረጃና ማስረጃ ለእኔ የምሰጭኝ ከሆነ እኔ አንቺ ምንም ሳትሆኝ አንቺ ምንም ሳይነካሽ እኔ ይህንን ከኋላ ሆነ ሁሉ ስራ ሲሰራ የነበሩ አቶ ሩሚያስን ለህግ አቀርበዋለሁ። ደስ ታጠገቢ ከሆንሽ ማለት ነው። ተባበረሁን ለእንትንሽም ለደህንነትሽም ሲባል ይህንን ስራ ታቆሚና የተወሰነ ቦታ ለተወሰነ ጊዜ የሆነ ቦታ ትቀመጫለሽ። ምክንያቱም ይሄ ነገር ከታወቀበት አቶ ሩሚያስ መጥቶ እዚህ ቦታ አንችል ዋጌቱ የማይቀርስ ነገር የማይቀር ነገር ስለሆነ እኔ ሸሽቼ የሚሄድበትን ቦታ የለኝም ብዙ የገቢ ምንጭም የለኝም ችግር የለውም አሁን ይህኛውን ሁሉ ነገር እኛ ራሳችን ከበር ማድረግ እንሻለን ግን የምንፈልገው መረጃ ካለና ከአንቺ የምንፈልገው ነገር ካለ አንቺን እንጠራሽ ና እኛ ጋመጠሽ ያለው መረጃ ሰጠሽን ትመለሻለሽ ይኸው በአምላኬ ስም ቃል ገባለሁ ያ ልጅ ተፈቶ የአባቱን መልካምነትን እያወቅ በማድረጌ ተጸጽቻለሁ። የፈለጋችሁትን መረጃ እኔ እሰጣለሁ። የልጄን ደህንነት ብቻ ጠብቁልኝ። እኔ ወይኒ ቤት መግባትን መግባትም ካለብኝ መታሰርም በህግ መቀጣትም ካለብኝ እኔ ተቀጥቼ ያ ልጅ ይፈታል። ኤርያስን አጋልጠዋል። እኛም እዚህ ድረስ የመጣ ነው እንደዚህ አይነት ነገር ለመስማት ነው። የሐኪም ማስረጃ ተጽፎ ነበረ ልጅ ሳትደፈር ተደፍራለች ተብሎ አይደለ? ያንንም የሐኪም ማስረጃ ከማንና እንዴት እንዳመጡ የምታውቂው ነገር አለ? አቶ ኤርሚያስ ነው። እኔ ጓደኛ አለኝ ብሎ ሄዶ ከአንድ ዶክተር ላይ ሙሉ መረጃ ነው ያመጣው። ራሱ ራሱን ሆስፒታል ይዤ ሄጃለሁ ብሎ ቆሞ መንገድ ላይ። ከዛ በኋላ ዘበኛውንም አባሯል። አልመሰለኝ። ዘበኛውንም መፈለግ ከዘበኛው ጋር ነው ልጄን ይዘው ሄደው እኛ ቤቱ ስንንጫጫ ላስመረምር ነው ብሎ ወደ ሆስፒታል ወስዶ እሱን ያመጣው አቶ ኤርሚያስን ያመጣው። ስለዚህ አሁን የልጅሽ ክብረ ንጽህና እንዳለ ነው። ማንም ምንም አልነካትም፣ ማንም አልነካትም። ለገንዘብ እያደረኩት ነገር እንጂ ልጄ ንጹህ ናት፣ ልጁም ንጹህ ነው። እሺ። ስለዚህ አሁን ከአንቺ አሁን የምንፈልገው ነገር ካለ አንቺ ጋር ኮንታክት እናደርጋለን ሁሌም ስልክሽን ቀይረሽዋል አይደለ? አዲሱን ስልክሽን ትሰጭንና እየተደዋወልን ያለውን ነገር መረጃ እንለዋወጣለን። ስለዚህ አሁን ከዚህ ሂጅ። ቀጣይ የማገኘው ይሄ ማስረጃ ጽፎ ላይ የተባለውን ዶክተር ነው የማገኘው። ያንን ዶክተር ካገኘ በኋላ ከሱ የምፈልገውን መረጃ ከወሰድኩ ኋላ ከዛ ነገሩን አደራጅቼ እኔም ክስ የሚመሰረት ይሆናል ማለት ነው። በማን ላይ? በአቶር ሚያስ ላይ ስለዚህ አሁን አዲስ ነገር ሲኖር አንቺ ጋር ደው የማሳወቅ ይሆናል። የምፈልገው ነገር ይሄኛው ነበረ። ከዚህ በኋላ እኔና አንቺ በስልክ መረጃ እንለዋወጣለን፣ በስልክም በአካልም። እናንተ ያላችሁኝ ቦታ ነው የምቀመጠው። በቃ ስለዚህ አሁን ሌላ ሰው ሌላ ሰው ሊያገኝሽ ቢፈልግና አንትን ቢል በፍፁም ማግኘት የለበሽም። ይህን ነገር በሚስጥር አይ፣ የአንቺ ጋር መጥን ነገር አንተም፣ አደራህን ልጅ እናት ነኝ ያለ አባት ነው ማሳድጋት ልጄ ምን እንድትጎዳብን ስለማልፈልግ እባክህ አደራህን፣ አደራህን ችግር ነገር ስራ ቦታዬም ሰው ስለሌለ እና ሰላም ቤተሰብ እንግዲህ ተመልሰናል። የዛሬ ቪዲዮችን እንግዲህ እየተከታተላችሁት ይህን ይመስላል። ሁሉንም ነገር እንግዲህ ሲያደርግ የነበረው የሟች ወንድም ወይም የባለጉዳያችን አጎት ነው። ስለዚህ በቀጣይ ሙሉ መረጃና ማስረጃ ስላለን የሐኪም መረጃውን ጻፈ የተባለውን ዶክተር ደጀኔን ለማግኘት እንሞክራለን። ሁላችሁም እንግዲህ ከኛ ጎን እንድትሆኑና እውነትን እንድትደግፉ ስል በአክብሮት እጠይቃለሁኝ። ምክንያቱም ነገ እኛ ላይ የሆነ ችግር ቢመጣ በእናንተ ድምፅ ልንተርፍ እንችላለን። ስለዚህ ይህንን ጉዳይ የሚከታተሉትን ተመልካቾችን ማብዛት ስላለብን ሁላችሁም ሼር ማድረጋችሁን እንዳትረሱ። የጀመርነው ጉዳይ በጣም ከባድ ነው። ከብዙ ባለሀብቶች እንዲሁም ባለስልጣኖች ጋር ሊያነካካን ስለምችል ሁላችሁም ከእውነት ጎኑ ቆመላለሁኝ። ቀጣይ በቀጣይ ክፍል እስከምንገናኝ ድረስ ፈጣሪ ሰላም ያገናኛል።